እኔ አብረሽ ገደለችው፣ ሩታ ዛሬ ደግሞ። አሁን ባንተ ቤት ቆንጆ ነኝ ብለሃል፣ ትንኝ ወረሰው ጨጓራ መስልሃል፣ በሚል ዛሬ ወደ አብርሽም ሩታ ዛሬ አልተፋታቻቸውም። ሄርሜላንም አብርሽም ሄርሜላን እንኳን እርገጫት ስራዋና የራሷን ክብር ስላወረደች ነው እየረገጥሻት ያለሽው። አብርሽ ግን ተይ ሩታዬ፣ ከፋም ለማም ስለምትወጁ ስለወደርሹም ስላፈቀርሹም ወልደሽለታል። የእውነት ቤተሰቦቼ፣ እንደዚህ እኔ አልደግፍም። ለምን ብትሉኝ ምንም ቢሆን የልጁ አባት ነው። አሁን የሙዚቃ ለአብርሽ ሳይሆን ለዛችኛ እንደው የአሽሙሩን ምት ለዛች ነው፣ የሄርሜላ ሴትነቷን ክብር ላወረደችው ባለ ሚገባ በት ጋብዣት ይሻላ ሩት ታዬ አሁን ባንተ ቤት ቆንጆ ነኝ ብለሃል ትንኝ ወርሰው ጨጓራ መስልሃል። ሙዚቃ አሁን የድሮ የምታወጡት እንደው አሽሙር ሙዚቃ በነገራችን ማለት ነው። እኔ ነው ቢሆን ሚስት ይጋጫል እንኳን ሚስተው ና እግርና እግርም እኮ ሰው ይጋጫል ይባላል። ወልደሽለታል የልጅሽ አባት ነው ስለዛ፣ በዚህ አሁን ባንተ በኩል ቆንጆ ጨጓራ ትናንሽን ባታጣጢ ሩታዬ ጥሩ ነው ብዬ ነው የማሰበው። ታረቁም አትታረቁም እሱ የእናንተ ሀሳብና የእናንተ ምርጫ ነው፣ እሱ ሁለታችሁ የምትወስኑት ነገር ነው። ግን ለባልሽ ሩታዬ እንደኔ እንደኔ ክብር ልትሰጭ ይገባል የኔ ቆንጆ። ምንም ይበድልሽ፣ ምንም ያስከፋሽ፣ ምንም ያደርግሽ፣ ምንም ይቆጣሽ ባል ባለ አለ ስለወደርሽና ስላፈቀርሽ ወልደሽለታል። እሱን የመሰለ ቁጭ አድርገሻል። ስለዚያ ለሚያየውም ለተመልካችሁም ሩታዬ ደስ አይልም። ያችን እንኳን ውርጋጥ ዘላል በያት እሷ በራሷ እጅ ክብሯን በራሷ ስላጣች ስላዋረደች እሷን እንደፈለግሽ ብታረጊያት፣ ምክንያቱም አልፋ ቢስ ስለመጣች መስመሯን አልፋ ስለመጣች እሷን መስመሯን ማያስያስ ትችያለሽ። አብርሽን ግን ተሮ ታየ ምንም ቢሆን የልጅሽ አባት ነው። እኔ እንደዚህ ምለው ቤተሰቦች አብርሽ ጥሩ ስራ ሰርቷል ብዬ አደለም። ግን የፈለገ ነገር ቢሆን አብርሽ የልጁ አባት ነው። አደን እንዴ፣ እናንተ ባላችሁን ወታችሁ እንዲትላላችሁ ሴቶችዬ፣ ሴቶችዬ፣ የፈለገው ቢበድላችሁ አትኑም። ምክንያቱም ነገ ያ ልጅ አድጎ ያላ ትናንትና አፍቅራችሁ ወዳችሁ የወለዳችሁለትን አባቱን እንደዚህ በአደባባይ ደግሞ እንደዚህ በሙዚቃውን በአሽሙሩን በምኑ ምንትን ስትሉት እኔ እንጃ፣ ይከብዳል፣ የእውነት ይከብዳል። እና አሩታዬ ከእንደዚህ አይነት ነገርሽ ተጠበቂ ተይ። እኛ እንወድሻለን እናከብርሻለን። ስትሳሳች ደግሞ አዎ ልክ ነው አብርሽ እንደዚህ ነው እንደዚህ ነው አንልም ምን ንካደንሹ ንካደለ። ምክንያቱም በመሀል ላይ ልጅ አለ፣ ወልደሽለት አላደለም። የልጅሽ አባት ነው። ስለዛ ለሱም ምንም ቢያናድሽ ሩታዬ፣ ክብር በተለይ በሚዲያ ክብር ልትሰጭው ይገባል። የኔ ውድ አንቺ አላከበርሽው፣ ሌላ ሰው ሊያከብር አይችልም። አንቺ ሚስቱ አላከበርሽው ማለት ነው። ስለዛ ዛሬ ሩታ እንግዲህ በእርግጥ ውስጧ ተናዶ ነው እረዳታለሁ፣ እንደ ሴት ያቺ ሄርሜላ ምትባል በቃ እኔ እንጃ፣ የራሷ ህይወት የሌላት የሰውን ህይወት እየገባች የበጠበጠች ሴት፣ በእሷ ተናዳ ሊሆን ይችላል። ግን ቢሆንም እሷን እንዳልሽው እያዞር አላርፍ ብላለች። መስመሯን ይዛ በቃ ተይኝ ብላ እጆ ወደ ላይ እስከምትል እሷን ችግር የለውም። ባሽሙሩም በምኑም ዋጋዋን ስጫት። ለምን ፈልጋ ነው የመጣችሁ? ፈልጋሽ እስከመጣሽ ድረስ መስመሯን እስካለፈች ድረስ ማለት ነው። ግን ለልጅሽ አባት ግን ያው አሁን ባንተ ቤት ቆንጆ ነኝ ብለሃል። ትንኝ ወረረው ጫጓራ መስልሃል። እኔኮ ሙዚቃውን ደግሞ ኬት ኬት ነው የምታመጣው የድሮ የድሮ ሙዚቃ እናቴ፣ ለአሽሙር እንዴት እንደሚመች የድሮ ሙዚቃ። አሽሙረኛ ነበር እንዴ? የእውነቴን ነው ምላችሁ እና ይሄ የድሮ ሙዚቃ ነው። አሁን ባንተ በኩል ቆንጆ ነኝ ብለሃል። ትንኝ ወረረው አጓራ መስልሃል። ሩታ ናት በሙዚቃ እንግዲህ አብርሽን ያጥለበለበችው በድጋሚ መታደሽ ማለት ነው። እኔ ግን ልክ ነው ብዬ አላስብም። ሩታዬ ታይ እራሱን የመሰለ ድግም አድርገሽ ነገርሽ ልጅሽንም አሁን በአንተ በኩል ቆንጆኔ ብላለች። ትንኝ ወረረ ጨጓራ መስላለች። እና እሱን ነው የሚመስለው፣ እንግዲህ ልጁ አይደል ባናየውም፣ እንግዲህ ሲባል እየሰማን ነው። እና እራሴን ደገምኩ እያለ ነው አይደል ስለዚያ ልጅሽ አባት ነው። ሩታዬ ታይ መስመር አትለፍየን፣ ይውድ ምንም ቢሆን ባልሽ ነው ለማለት ነው። ቤተሰቦቼ ለማንኛውም ይሄ ሁሉ መዘዝ ያመጣችሁ ያቺ የራሷን ሕይወት መኖር አቅቷት የሰውን ሕይወት የምትበጠብጥ የሰው ትዳር ላይ ገብታ የምትበ ጠብጥ በሄርሜላ ምክንያት ነው። ቢሆንም እሷን እንደፈለግሽ መስመሯን እስከምትይዝ የሴትነት ክብር ያጣች ስለሆነች ማለት ነው። ባልሽን ግን በዚህ ልክ ምንም ተፋጩ ውስጥ ተጋጩም፣ ግን ሚዲያ ላይ በዚህን ልክ መከባበር ቢኖራችሁ ጥሩ ነው ብዬሽ ኑሮ እታይ ማስበው ልክ አይደለሽም። ከቻችችን ቪዲዮ እናቴ ትሞት አጥፊ፣ ሩታዬ አጥፊ። እውነት አንቺ ያላከበርሽው ነገ ማን ያከብረዋል? አንቺ ስታከብሪ እሱ አንቺን ሲያከብርሽ ነው። ያለበዛ መከባበር ከሌለ ወደፊት አብራችሁ ብትቀጥሉ ከባድ ነው። መከባበር፣ እምነት ከሌለ እሱ አንቺን ካላከበረሽ፣ ምንም ብትጣሉ ዋጥ ካላርግሽ ባልሽን፣ ውስጥ እንደፈለግሽ አድርጊው፣ ሜዳ ላይ ግን እንደዚህ አይነት ሙዚቃም እየጋባሽ ባትወጪ ሩታዬ፣ የእኔ እራሴ ሀሳብ ነው።